ስ ና የሜና ወደ እናንተ እየደረሰ ይገኛል። በየትኛውን ቦታና አጋጣሚ የሆናችሁ ወዳችሁና መርጣችሁ ስለምታደምጡን ምስጋናችን ላቅ ያለ ነው። አሁን ደግሞ የአዲስ አበባን አሁናዊ የትራፊክ እንቅስቃሴ እናስመልክታችሁ። የትራፊክ እንቅስቃሴን እንግዲህ በሁለት መልኩ የምናሳያቸው ይሆናል። የመጀመሪያው የጎግል ማፕን መጠቀም ይሆናል። ሁለተኛው ደግሞ የትራፊክ የካሜራ ሌንሶቻችን ምን ይላሉ የሚለውን እንደዚሁ የምናስመለክታችሁ ይሆናል። የሆነ ቦታን እንመርጣለን። አሁናዊ እንቅስቃሴው ምን ይመስላል ባልደረቦቻችን እንደዚሁ ጋብዘን ወደ እናንተ ይሆናል። ስለዚህ መነሻችንን የምናደርገው ከጉግል ማፕ ነው። አዲስ አበባ እንግዲህ በዚህ ሰዓት አሁናዊ አጠቃላይ የጉግል ማፕ የትራፊክ እንቅስቃሴዋ ይህን ያሳያል። እዚህ የተሰመሩ መስመሮች ደግሞ ሶስት አይነት ምልክቶች እንደዚሁ የሚስተናገድባቸውና መልእክትን የሚያስተላልፉ ናቸው። አረንጓዴ የሆነው የተሳለጠ የትራፊክ እንቅስቃሴ እንደሚገኝባቸውን ቦታዎች በውል የሚያሳይ ነው። ከዚህ በተጨማሪ በቢጫ የተሰመረው ደግሞ የተወሰነ ወይም ደግሞ ዝቅተኛ የሚባል የትራፊክ እንቅስቃሴ ወይም ደግሞ ውስን መዘጋጋቶች ያለበት። ከዚህ በተጨማሪ ቀዩ ደግሞ ከፍ ያለ መዘጋጋቶች የሚስተዋልባቸው ቦታዎችን በአግባቡ የሚያሳይ ነው። ስለዚህም አሁን ላይ ምናልባት አንዳንድ ቦታዎች ልጠቁማችሁ፣ ጦር ኃይሎችን ስንመለከት ጦር ኃይሎች እንግዲህ የጦር ኃይሎች አካባቢ እንግዲህ በርካታ የከተማችን መውጫና መግቢያ ነው። በርካታ ነዋሪዎች ማታ ላይ ከስራ ወደ ቤታቸው የሚሄዱበት፣ ከዚህ በተጨማሪ ጠዋት ላይ ደግሞ ወደ ስራ የሚገቡበት ነው። ስለዚህም እዚህ አካባቢ የተወሰነ የቀይ በቀይ መዘጋጋት እንደዚሁም ደግሞ ቀይ ምልክት ይስተዋላል። ይህምን ማለት ነው ምናልባትም ቀይ መሆኑ አሁን ላይ ጦር ኃይሎች አካባቢ የተወሰነ የትራፊክ መጨናነቅ ወይም ደግሞ መዘጋጋት እንዳለ እንደዚሁ የሚታይበት ነው። ሌላው ደግሞ እንግዲህ በዚህ የጉርድ ሾላ እንደዚሁም ደግሞ የቦሌ ዓለም አቀፍ አየር ማረፊያ እንመልከት። የቦሌ ዓለም አቀፍ አየር ማረፊያ እንግዲህ በተለይ ኢትዮጵያ የመግቢያ በሯ ነው። ከዚህ በተጨማሪ በርካታ አህጉር አቀፍ ከዚህ በተጨማሪ ዓለም አቀፍና የሀገር ውስጥ ቱሪስቶች ወደ ኢትዮጵያ ወደ አዲስ አበባ ለመክተም የሚጠቀሙበት መስመር እንደሆነ ይታወቃል። እንደምትመለከቱት እዚያ አካባቢ ያለው መስመር ደግሞ በቢጫና በቀይ እንደዚሁ እንዲሁም በአረንጓዴ የተሰመረ ነው። ይህምን ማለት ነው ውስን መዘጋጋቶች፣ ውስን ደግሞ የተወሰነ የትራፊክ መሳለጥ እንዳለበት እንደዚሁ የሚያመላክት ነው። ጉርድ ሾላን ስንመለከት ደግሞ እዚያ አካባቢ ይገኛል ተመልካቾቻችን ጉርድ ሶላ እንግዲህ በርካታ የንግድ እንቅስቃሴዎች ያለበት አካባቢ እንደሆነ ይታወቃል። አሁን ላይ እንደምትመለከቱት እንግዲህ በቢጫ እንደዚሁም በቀይ የተሰመረ ነው። ይህም ማለት ነው ምናልባት እዚያ አካባቢ የተወሰነ የመብራቶችም የትራፊክ መብራቶች በብዛት የሚገኙበት ነው። ስለዚህም ቀይ መስመር የሚያመለክተው የትራፊክ መብራቱ ሲይዝ እንደዚሁም ሲለቅ ደግሞ መስመሩ የሚቀየር እንደዚሁም ደግሞ በተለያየ አንግል የሚታይና የሚለካ ይሆናል። ሌላ ጉዳያችን የምናደርገው አሁን ላይ ሜክሲኮ ምን አይነት የትራፊክ እንቅስቃሴ አለው ሜክሲኮ አደባባዩ ምን አይነት ገጽታ አለው የሚለውን ደግሞ በ ጎግል ማፓችን እናስመልከታችሁ። እንግዲህ ሜክሲኮ በዚህ ሰዓት ይህን የመሰለ የትራፊክ እንቅስቃሴ እንዳለው የጎግል ማፓችን ያሳየናል፣ ይጠቁመናል። በዚህ መስመር ስንጓዝ ምናልባትም እንግዲህ ወደ መርካቶ እንደዚሁም ደግሞ ወደ ሌሎች አካባቢዎች ለመጓዝ የሚጠቅመን ቦታ ነው። በዚህ በኩል ደግሞ በዋቢ ሸበሌ አድርገን በብሔራዊ እንደዚሁም በሌሎች ቦታዎች የምንቀሳቀስ ነው። በዚህ ቦታ ደግሞ ወደ ለገሃር እንደዚሁም መሰል ስፍራዎች እንንቀሳቀሳለን። በዚህ በኩል የምናመራም ከሆነ ወደ አፍሪካ ህብረት እንደዚሁም ደግሞ ወደ ሳር ቤት አካባቢ እንቅስቃሴ እንደምናደርግ ያሳያል። አሁን ላይ እንደሚታየው እንግዲህ ሜክሲኮ አካባቢ በርካታ ትራፊኮች፣ በርካታ የተሽከርካሪ እንቅስቃሴዎች ከተለያዩ የከተማ ቦታዎች የሚተላለፉበት የሚገናኙበት ስፍራ ነው። ነገር ግን እዚህ ላይ እንደምንመለከተው ብዙም አስቸጋሪ የሚባል አይደለም። አሁን እንግዲህ የስራ መውጫ ሰዓት ነው። ነገር ግን እንደምትመለከቱ በቢጫ እንደዚሁም በአረንጓዴና በቀይ የተሰመረ ነው። ቀይ አካባቢ ያለው ከዚህ ወደ ለገሃር አካባቢ የሚያመራው መስመር ትንሽ የተወሰነ መጨናነቅ እንዳለ እንደዚሁ ያመለክታል። ስለዚህ ተመልካቾች ይህንን በመጠቀም እንደዚሁም ደግሞ የሞባይል ስልካችሁን ከዚህ በተጨማሪ የእናንተው የራሳችሁ የትውልድ ድምጽ የሆነ አዲስ ሚዲያ ኔትወርክን በመከታተል የተወሰነ ወይም ደግሞ ብቁ መረጃንና የትራፊክ እንቅስቃሴን መጠቀም እንደምትችሉ እንደዚሁ የምናይበት ነው። አሁን ደግሞ የካሜራ ሌንሶቻችንን እንጠቀምና ሜክሲኮ አካባቢ ባልደረባችንን እንደዚሁ የምንጋብዝላችሁ ይሆናል። ሜክሲኮ አካባቢ ደግሞ ባልደረባችን ራሄል አበበ ትገኛለች። ራሄል፣ እንደምን አምሽተሻል? እንግዲህ አሁን የምትገኘው ሜክሲኮ ነውና ሜክሲኮ ደግሞ የአዲስ አበባ በተለይ ደግሞ የተለያዩ ተሽከርካሪዎች ከተለያዩ ስፍራ የሚመጡበት እንደዚሁ የሚገኙበት ነውና አሁናዊ የትራፊክ እንቅስቃሴው ምን ይመስላል? የትኛውን አማራጮችስ ተመልካቾቻችን ይጠቀሙ? አመሰግናለሁ ተመስገን፣ እንደምናመሸ። ተመልካቾቻችንስ እንደምናምሽታችኋል። እንግዲህ ቀደም ሲልም በመግቢያ እንዳነሳው በሜን 24ታችን መዳረሻችንን ሜክሲኮ አድርገናል። እዚህ አካባቢ ያለው የትራፊክ ፍሰት ምን ይመስላል የሚለውን እንግዲህ መረጃ ሊሰጡን እዚህ የትራፊክ ፖሊስ አሉ። ከዚህ ጋር ተያይዞ እንደሚታወቀው ሜክሲኮ በተለያዩ አቅጣጫዎች እንቅስቃሴ የሚበዛበት ነው። ቀደም ሲልም አንተ እንዳነሳው ከሜክሲኮ አደባባይ ወደ መርካቶ ፒያሳ፣ ከሜክሲኮ አደባባይ ሳርቤት፣ ከሜክሲኮ አደባባይ ጦር ኃይሎች አየር ጤና፣ ከሜክሲኮ አደባባይ ፒያሳ እንዲሁም ደግሞ 22ና መገናኛ የሚሄድበት በተለያዩ አቅጣጫዎች እንግዲህ እንቅስቃሴ የሚበዛበት ነው። ከዚህ ጋር ተያይዞ በአጠቃላይ እዚህ አካባቢ ያለው የትራፊክ ፍሰት እንቅስቃሴው ምን ይመስላል የሚለውን ኢንስፔክተር እንየው ሙሉ መረጃው ሊሰጡን እዚ አጠገብ ይገኛሉ። ኢንስፔክተር ፈቃደኛ ስለሆኑ በቅድሚያ ከልብ አመሰግናለሁ። እኔም አመሰግናለሁ። ያው ስሜ ኢንስፔክተር ሊዮ መኮንን ከልደታ ትራፊክ ቁጥጥር ሽፍታ አመራር ነኝ። ያው እንግዲህ በተለምዶ ሜክሲኮ ተብሎ የሚጠራው አካባቢ ነው የምንገኘው። ሜክሲኮ ሲገለጽ እንደነበረው ባለ አምስት አቅጣጫ የሆነ መንገድ ነው ሰፊ የሆነ የትራንስፖርት እንቅስቃሴ ያለበት በሁሉም አቅጣጫዎች ላይ የእግረኛም የተሽከርካሪም የፍሰት ሁኔታ ከፍተኛ የሆነ ስለሆነ እዚህ አካባቢ ላይ እንግዲህ አሁንም እንደሚታየው በርካታ እግረኞች የሚሻገሩበት የሚያቋርጡበት ወደ ተለያየ ቦታ የሚንቀሳቀሱበት እንደመሆኑ መጠን ያው የእግረኛው እንቅስቃሴ አብዛኛውን እግረኛ የእግረኛ መንገድ ሕጉን ተከትሎ የሚጠቀም ቢሆንም አልፎ አልፎ ግን እግረኞች በመሀል መንገድ ላይ የሚንቀሳቀሱ በተሽከርካሪ መሄጃ መንገድ ላይ ውስጥ ገብተው የሚንቀሳቀሱ ይሄ መታረምና መስተካከል ያለበት ነው። ከዛም ውጭ የእግረኛ ማቋረጫ በሌለባቸው መንገዶች ላይ የሚያቋርጡ እግረኞች ያሉና የሚታዩ ስለሆነ እነዚህም እግረኞች ለአደጋ የሚያጋልጥ ሁኔታ ስለሆነ ከዚህ ተግባራቸው የሚታቀቡበት ሁኔታ መኖር መቻል አለበት። ከዛ ውጭ ደግሞ አሽከርካሪዎችም አካባቢ ላይ አሽከርካሪዎች የእግረኛው እንቅስቃሴ ከፍተኛ እንደመሆኑ መጠን ለእግረኛ ተገቢውን ቅድሚያ እየሰጡ የሚያሽከረክሩ ቢሆን አስፈላጊውን ጥንቃቄ ቢያደርጉ አደጋም የሚያስከትል አይነት ሁኔታ እንዳይከሰት አስፈላጊውን ጥንቃቄ ቢደረግ እዚህ አካባቢ ላይ እንደ ባለሙያ የማሳስብ ይሆናል። ከዛ ውጪ የተሳፋሪ ሁኔታ ላይ ስንመለከት ደግሞ ተሳፋሪዎች በርካታ ተሳፋሪዎች ሰልፍ ይዘው የሚታዩበት ሁኔታ ነው ያለው። ይሄ ደግሞ የብዙሀን ትራንስፖርትን ከመጠቀም አንጻር ያለ ባህል ደካማ የመሆኑን የሚያሳይ ነው። አብሶ በአውቶቡስ እና በቀላል ባቡር የመጠቀም ባህላችን ትንሽ ደከም ያለ ስለሆነ እዛ አካባቢ ላይ አብዛኛውን እዚህ ተሰልፎ የሚታየው ታክሲ የሚጠብቅ ስለሆነ ያለውን ነገር ቢስተካከል፣ ብዙሀን ትራንስፖርት የሚጠቀሙበት ሁኔታ ቢኖር የተሻለ ነው ላለው አንድ ከፍሰትም አንጻር ሁለተኛም ነገር ደግሞ ረጅም ሰዓት ሰልፍ ይዞ ከመጠበቅ አስፈላጊውን ጊዜያቸውን ከመቆጠብም በሚፈለገው ሰዓት የሚፈለገው ቦታ ላይ ከመድረስም አንጻር እሱ የተሻለ ነውና ብዙሀን ትራንስፖርትም ቢጠቀሙ። ከዛ ውጪ ያው እንግዲህ ሜክሲኮ አደባባይ እንደሚታየው ሰፊ የሆነ የትራንስፖርት እንቅስቃሴ ነው ያለው። እዚያ አካባቢ ላይ እንግዲህ የሚመጣ ማንኛውም ማህበረሰብ አስፈላጊውን ጥንቃቄ ማድረግ ያስፈልጋል። ከወንጀልም አንጻር ማለት ነው። አንዳንዴ የሚታዩ የሚያጋጥሙን ከኪስ ስርቆት ጋር ተያይዞ ከፍሰቱ ጋር ተያይዞ እንግዲህ ያው የአማራጭ ብለን የምናነሳቸው መንገዶች ከሳር ቤት የሚመጡ አሽከርካሪዎች በቡልጋሪያ በኩል አማራጭ ቢጠቀሙ ከዚህም ከመርካቶም አቅጣጫ የሚመጡ ወደ አብነት አቅጣጫ አማራጭ የሚጠቀሙበት ና በፈረሰኛ በኩል አማራጭ የሚጠቀሙበት ሁኔታ ቢኖር እዚያ ያለውን ነገር ሎዶን ለመቀነስ እንደ ተመላሽ ስለሆነ በዚህ ሰዓት የሚበዛው ይህም ቢጠቀሙ የሚል አማራጭ ነው የሚጠቀሙ። እንግዲህ ቀደም ሲልም ኢንስፔክተር እንዳነሱት በዚህ አካባቢ የትራፊክ ፍሰቱን ለማሳለጥ እንግዲህ በጎ ፈቃደኞች እንዲሁም የትራፊክ ፖሊሶችም አስፈላጊውን እንቅስቃሴዎች እያደረጉ ነው የሚገኘው። ከዛም ባሻገር እንግዲህ አማራጭ መንገዶችን መጠቀም ከዛም ባሻገር ደግሞ የህዝብ ትራንስፖርት እንደ ባሶች እንደዚሁም ባቡር አይነት የትራንስፖርት አማራጮች መጠቀም የትራፊክ ፍሰትን የሚቀንስ መሆኑን እንግዲህ አማራጮች ስለመሆናቸው አመላክተውናል። በአጠቃላይ እዚህ አካባቢ ያለው የትራፊክ ፍሰት እንቅስቃሴ ይህን ይመስላል። አመሰግናለሁ ራሄል አንቺንም ኢንስፔክተርንም አመሰግናለሁ ሰናይ ጊዜ ሆነላችሁ ተመልካቾቻችን ኤምኤን 24/7 ወደ እናንተ ቀጥሏል ኤምኤን 24/7